ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከብስራት ኤፍኤም የዩትዩብ ቻላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን ማሳለፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። በእለቱ ቆይታችን ከኢንተርናሽናል ብሬክ በኋላ የክለብ ውድድሮች ይጀምራሉ። በእንግሊዝ፣ ስፔን፣ ጣሊያን፣ ጀርመን፣ ሌሎችም የአውሮፓ ትልቅ ሊጎች ጨዋታቸውን ያከናውናሉ። እኛም የዕለተ ቀዳሜ ጨዋታዎችን በተመለከተ ሀሳቦችን እያነሳን ቆይታ እናደርጋለን። ከጨዋታ አስቀድሞ የሚነሱ ነጥቦችን ወደ እናንተ እናደርሳለን። በእንግሊዝ ፕሪምየር ሊግ በምሳ ሰዓት ጨዋታ እርግጥ ነው አንድ ሰዓት ወደፊት ገብቷል፣ ነገር ግን ከ9 ሰዓት ከ30 ላይ የሚከናወነ ጨዋታ አለ። ተርፍ ሙር ላይ በርንሌይን ከቸልሲ የሚያገናኘው ጨዋታ በ12ተኛ ሳምንት የመጀመሪያው የዕለተ ቀዳሜ የጨዋታ መርሃግብር ነው። በርንሌይ ከሻምፒዮንሺፕ ወደ ሊጉ ካደገ በኋላ ስኮት ፓርከር በሻምፒዮንሺፕ የነበረውን የመከላከል ጥራትና የስታንዳርድ ደረጃ በሊጉ እንግዲህ ይዞ ለመዝለቅ እጅግ ተቸግሯል። ነጥቦችን በጥሩ መንገድ ለመሰብሰብ በጣም አዳጋች ሆኖበት ነው እየተመለከተን የምንገኘው። ጠንካራውን ቸልሲን ይገጥማል። ቸልሲ እንዲያው ወጥነት ትንሽ ቢጎለውም፣ ነገር ግን በሊጉ ጠንካራ ከመላቸው ክለቦች ራሱን መመደብ የቻለ ክለብ ነው። ተደጋጋሚ ጉዳቶች፣ ከዚያም ባለፈ ከአሰላለፍ አንጻር ሌሎች ታክቲካዊ ጉዳዮችም ቸልሲ በተሳካ መንገድ በጥንካሬ ነጥቦችን እየሰበሰበ እንዳይዘልቅ አድርጎታል። ነገር ግን በርሊን ማሸነፍ ቅድመ ግምት ሰጥቶታል። ቸልሲ እንግዲህ አሰልጣኝ ኤንዞ ማሬስካ ተለዋጭ የሚባሉ ፎርሜሽኖችን ቋሚ ፎርሜሽን እንኳ ቢጠቀሙ የሚጠቀሟቸው ተጫዋቾች ግን በጣም ተለዋጭ ናቸው። እንደርሳቸው ማሳብ አመቱ ረዥም ነው፣ ሮቴት ማድረግ አለበት ተጫዋችን ብላይ ያምናለሁ። በተለይ ክለቡ ከትልቅ ክለቦች ጋር ሲጫወት አማካይ ክፍሉ ሶሊዲቲ እንዲኖረው ነው የሚፈልጉት ከሁለት ስድስት ቁጥሮች በተጨማሪም አስር ቁጥር ላይ የሚያሳልፉት ተጫዋች ይበልጥ የመከላከል ሜንታሊቲ ያለውን ኤንዞ ፈርናንዴዝን ይጠቀማሉ። እርግጥ ነው የኮል ፓልመር አለመኖር ያን እንዲያደርጉ አስገድዷቸዋል። ከዚያ ይልቅ ግን እንደነ ኤስቴቫው፣ እንደነ ፔዶኔቶ ይበልጥ የማጥቃት ባህሪ ያላቸው ተጫዋቾች በሰበሰባቸው አላቸው። ነገር ግን ከዚህ ይልቅ ይበልጥ ሶሊድ የአማካይ ክፍልን መጠቀምን ይመርጣሉ። በርሊን ከሜዳቸው ውጭ ቼልሲ የሚገጥም ነው የሚሆነው። ሞሊና ላይ ወልቭስን ከክሪስታል ፓላስ የሚያገናኘው ሌላኛው የጨዋታ መርሃ ግብር። አስራ ሁለት ሰዓት ላይ የሚከናወን ጨዋታ አለ እንግዲህ። በሞሊነ ወልቭስ አሰልጣኝ ቀይሯል። እናም ከዚህ ከቪቶር ፔሬራ የቁልቁለት ጉዞ በኋላ ታዲያ ወልቭስ ወደ ቀደመ ጥንካሬው እንደምናውቀው፣ በአሰልጣኝ ኑኖ ኤስፕሮሳንቶ ስር ወልቭስ በጣም የሊጉ ጠንካራ ክለቡ ነበረ። ነገር ግን አሁን ላይ በጣም በደካማ ጉዞ ነው የሚገኘው። ባነጥብ ቻንሶ ነው ወደ ወራጅ ቀጠና ለመግባት አንድ ብቻ ነጥብ ነው ከፍ ብሎ የተቀመጠው። ወልብስ ከጠንካራው ፓላስ ጋር ይጫወታሉ። ሌላኛው ሊቨርፑልን ከኖቲንግሃም ፎረስት የሚያገናኘው ሌላኛው የዕለተ ቅዳሜ የጨዋታ መርሐ ግብር ነው። ሊቨርፑል በተለይ ሪያል ማድሪድን በቻምፒየንስ ሊግ ካሸነፈ በኋላ ወደ ፎርም የተመለሰ ይመስል ነበረ። በጣም ሜንታሊቲያቸው የተገነባ ወደ ማሸነፍ ፓዝ የገቡ ይመስሉ ነበር። ነገር ግን በማንችስተር ሲቲ በጣም እጅግ ሙሉ ብልጫ ተወስዶባቸው ሀሳብ አጥሯቸው ነበር የተሸነፉት። አርነ ስሎት በዘንድሮ የውድድር ዓመት ጥሩ ጥሩ ዝውሮች ቢፈጽሙም ነገር ግን ያንን ጥሩ ዝውር በቡድን ውህደት ገንብተው እና አንጸው የተሻለ ቡድን ማድረግ አልቻሉም። አሁንም ቢሆን እንግዲህ ላይናፑን ያወቀ ክለብ አይመስለኝም በሊጉ ጅማሬ ወቅቶች ላይ ሚሎሽ ኬርኬዘን ግራ ፉልባክ አድርገው ይጠቀሙ ነበረ። አሁን ባለፉት ሳምንታት ሮበርትሰን መጠቀም አለ ከዚያም ባለፉ ሲል በቀኝ ፉልባክ ስፍራ። እርግጥ ነው ጄሬሚ ፍሪምፖን በጉዳት በስብስቡ ባለፉት ጊዜቶች አልነበረም። ኮነር ብራድሌይ ነው ወይስ ደግሞ ፍሪምፖን? ግን ይህም የለየለት ጉዳይ አይደለም። አማካይ ክፍል ላይ የትኛውን ፍሎሪያን ቤትስ እንዳስር ቁጥር ነው የሚጠቀሙት? አሌክስ ማካሊስተር ነው? አሁንም ግልጽ ላይናፕ ውስጥ አይገኙም ሊቨርፑሎች፣ እና ያ ደግሞ በተስተካከለው ቁመና ለስኬት እንዳይበቁ ያደርጋቸው ይመስለኛል። አሌክሳንደር ኢዛክ በእርግጥ ነው በሲዝኑ ከመጀመሩ አስቀድሞ ከኒውካስል ጋር በነበረ ስጥ አገባ ምክንያት ልምምድ በጥሩ መንገድ ይሰራ አልነበረ። ከፊትነስ ጋር በተገናኘ ጥያቄዎቹ ይነሱበታል። እርሱም ወደ ሪትም አልገባ። እናም ሊቨርፑል ኖቲንግሃም ፎረስትን ያስተናግዳል። ኖቲንግሃም ፎረስት ሶንዳይች ከያዘው በኋላ መጠነኛ የሚባል መሻሻልን አስመልክቷል። እንግዲህ ሶንዳይች የምናውቃቸው በተለይ በበርንሊ በነበራቸው የአሰልጣኝነት ዘመን ውስጥ ይበልጥ የመከላከልን ፍልስፍና የሚከተሉ ሰው ናቸው። እናም ኖቲንግሃም ደግሞ በኑኖ ስር የካውንተር አታክ ቡድን ነው፣ ይበልጥ ከኳስ ጋር በምቾት መጫወት የሚችል ስብስብ ነው ያለው። እንዴት ባለ መንገድ የእርሳቸው ፍልስፍናና የኖቲንግሃም ተጫዋቾች እንዴት ባለ መንገድ ይጣመራል የሚለው ትንሽ ግራ አጋቢ ይመስል ነበር፣ ነገር ግን አሁን ላይ በጥሩ መንገድ እየተስተካከሉ መጥቷል። ሊቨርፑል ኖቲንግሃም ፎረስትን ያስተናግዳል። ሌላኛው በክራቨንጎቶች ፉልሃም ከሰንደርላንድ ይጫወታል። የተጠባቂ መርሃግብር ነው። የማርኮ ሲልቫ ፉልሃም እንዲሁ በጣም መጥፎ የሚባል ጅምር ነው ያደረገው። ማርኮ ሲልቫን ቢሆኑ በአመቱ መጨረሻ ኮንትራታቸው ያልቃል። ነገር ግን የፉልሃም ቦርድ እርሳቸው ተጨማሪ ኮንትራት በክለቡ የሚያቆያቸው ለመስጠት ስለመወሰናቸው የቢቢሲ ዘገባ ያሳያል። ሰንደርላንድ እንግዲህ ከሻምፒዮንሺፕ ካደገ በኋላ በጣም አስደናቂ ፎርም ላይ የሚገኘው ክለብ እርሱ ነው። ከብሬክ በፊትም በነበረው ጨዋታ አርሰናልን ነጥብ እንዳስጣለን እናውቃለን። እናም የግራኒት ዣካ መሪነት ከዚያም ባለፈ ደግሞ እንደ ቡድን ያላቸው ውህደት በጣም አስደናቂ ነውና፣ ሰንደርላንድ ከሜዳ ውጭ ፉልሃምን ይገጥማል። ሌላኛው ብራይተን ከብሬንትፎርድ ይጫወታሉ። ይህም ተጠባቂ መራግብር ነው። ፋቢያን ሄዝለር ወሳኝ ወሳ ተጫዋቾቻቸው ለቆባቸዋል። በተለይ ደግሞ የጁዋ ፔድሮ መልቀቅ እርግጥ ነው። አሁን ላይ ጋርሲያን ለማስፈረም ከሪያል ማድሪድ ጥር ላይ ፍላጎት አላቸው የሚል ዜና ስመለከት ነበረ። ምክንያቱም ዳንኤል ቤክ እድሜው ገፍቷል፣ አመቱ ሙሉ ኮንስታንት በሆነ ብቃት ለመዝለቅ ሊቸግረው ይችላል። ካይሮ ሚቱማ ተደጋጋሚ ጉዳቶች ገጥመዋል። አሁን ፊት መስመር ላይ ሁነኛና ወሳኝ ተጫዋቹ ነው እየዘለቀላቸው የሚገኙ ያንኩባ ሚንቴ ብቻ ነው። ስለዚህ ፊት መስመራቸው ማጠናከር ይፈልጋሉ ሆዝለር። በአንጻሩ ብሬንትፎርድ ለእኔ በጣም ሳልጠብቃቸው እንደ ዳርክ ሆርስ ከሆኑ ክለቦች መካከል ብሬንትፎርድ ቀዳሚ ነው ብዬ አምናለሁኝ። ኬት አንድሩዊስም የቆመ ኳስ አሰልጣኝ ነበሩ። አሁን ላይ ግን እንዴት ባለ መንገድ ክለቡ ጠንካራ እንዳደረጉት ስንመለከት፣ በተለይ ብሪያን ምቦሞ ዮዋን ዊሳን፣ አሰልጣኙን ቶማስ ፍራንክ ያጣ ክለብ አይመስልም። በጣም ጠንካራው ተመልክትኗል። ከቶማስ ፍራንክን በተሻለ ኳስ የሚጫወት ቡድን ነው የገነቦት ኬት አንድሪውስ የነ ካዮዴ ቀይ ፉልባክ ላይ የድሪብል ስኪል የእጅሮራዎች ጥራታቸው ከቆመ ኳስ እንግዲህ ከእጅሮራ እንደ ብሪንትፎርድ በርካታ ጎሎችን ያስቆጠረ የለም። ኢጎር ቲያጎ እንደዚህ ፊት መስመር ላይ በጣም ሻርፕ ሆኖ እየተመለከት ነው። ከሃላንድ በመቀጠል በክለብ ደረጃ ለአንድ ክለብ በአቬሬጅ ንጻሬ ከፍ ያለ ጎል ያስቆጠረው ተጫዋች ኢጎር ቲያጎ ነው። በብዙ መንገድ ዳምስ ጋርድ የአማካከፍል ላይ ያላቸው ጥራት በብዙ መንገድ ብሬንትፎርድ በጣም ለእኔ ዳርክ ሆርሶ የተመለከትኩት ክለብ ነው። ከሜዳው ውጭ ብሬንትፎርድን ይገጥማል። ቫይሳሊት ላይ ቦርነመዝ ከዌስትሃም ይጫወታሉ። እንደ ብዙ የሊጉ ክለቦች ቦርነመዝ እጅግ አስፈላጊ ተጫዋቹን ያጣ ክለብ ነው። አንዶኒ ኢራዮላም በጣም ይቸግላል ተብሎ ቢታሰብም በጣም በመጀመሪያዎቹ ሳምንታት በጣም ጥሩ ነበር ፎርማቸው። ነገር ግን ባለፈው የደረሰባቸው ሽንፈት በተለይ በአስቶን ቪላ ምናልባት የቲሙ ሜንታሊቲ ላይ የራሱ የሆነ አሮታ የተጥሎ ሊሆን እንደሚችል ይታምናል። አንቶኒ ሲሜኖ ሌላኛው ስሙ ከዙ ጋር የሚነሳው ተጫዋች ነው። ይህ ጋናዊ የመስመር ተጫዋች የውል ማፍረሻው ከ60 እስከ 65 ሚሊዮን ፓውንድ ነው። የእንግሊዝ ክለቦች በተለይ ሊቨርፑል ጠንከር አድርገው ፍላጎት ያለው ክለብ ነው። እናም ጥር ላይ ሊለቅ የሚችልበት ዕድል ሰፊ ነው የሚል ዘገባዎች ወጥቷል። ዌስት ሀምን ይገጥማሉ። የለተቀዳሜት እጅግ ተጠባቂው መርሃ ግብር በሴንት ጄምስ ፓርክ ኒውካስልን ከማንቸስተር ውስጥ የሚያገናኘው ጨዋታ ነው። ማንቸስተር ሲቲ እንግዲህ ፔፕ ጓርዲዮላ ያለፈው ውድድር ዓመት የቁልቁት ጉዞውን በማረም አልያም በማድረቅ ዘንድሮ ባደረጋቸው ዝውውሮች በአጫውት ስልት ለውጥ ምክንያት እንዴት ባለ መንገድ ሊቨርፑልን በሙሉ ብልጫ አድርግ እንዳደረገ እናውቃለን። ከሜዳው ውጭ ኒውካስል ይገጥማል። የተሻለ ክብረ ወሰን አለው ኒውካስልን በማሸነፍ ማንቸስተር ሲቲ። ኒውካስል ግን ከሽንፈት እንደተመለሰ ክለብ በሴንት ጄምስ ፓርክ ለሲቲ በጣም ፈታኝ ክለብ ሊሆን እንደሚችል ይታሰባል። ሁለት ሰዓት ከ30 ላይ የሚከናወን የጨዋታ መርሃግብር ነው። በዚህ መንገድ ዲጉ ይደረጋል። የእንግሊዝ ፕሪምየር ሊግ የዕለተ ቅዳሜ ጨዋታዎች። ወደ ስፔሎስ ወዳችሁ ዲፖርቲቮ አላቬዝ ከሴልታ ቪጎ ይጫወታሉ። ባርሴሎና እንደዚሁ ከአትሌቲክ ቢልባኦ ይህም ተጠባቂ ጨዋታ ነው። የባስኩ ክለብ ቢልባኦ ትልቅ ክለቦችን ሲያገኝ ፈታኝ እንደሆነ ይታወቃል። በባርሴሎና በኩል የፔድሪ በተወሰነ መንገድ ወደ ልም ለመመለስ ሞክሮ ነበር። ነገር ግን ምናልባት የመሰለፍ ዕድሉ በጣም አናሳ ነው። ምናልባት ግን ከቼልሲ ጋር በሚደረገው የለተማክሰኞ ዕለተ ማክሰኞ ቻምፒዮ ተጫዋት ሊመለስ የሚችልበት እድል ሰፊ ስለመሆኑ ዘገባዎች ወጥተዋል ኦሳሱና ከሪያል ሶሴዳድ ጨዋታችሁን ያደርጋሉ በኢስታዲዮ ዴላ ሴራሚካ ቪያሪያል ከሪያል ማዮርካ ሌላኛው የዕለተ ቀዳሚ የጨዋታ መርሃ ግብር ነው ወደ ሴሪያል ወሰዳችሁና በጣሊያን ሴራ ኦዶኔዜ ከቦሎኛ ይጫወታሉ ካግሊያሪ ከጄንዋ እንዲሁም በፍሎረንስ ላይ ፊዮሬንቲና ከዩቬንቱስ ተጠባቂ መርሃ ግብር ነው ሌላኛው ግን የዕለቱ ተጠባቂ ጨዋታ የሚሆነው ናፖሊን ከአታላንታ የሚያገናኘው ጨዋታ ነው። አታላንታ ከጃን ፒሮ ጋስፒሪኒ ከክለቡ ጋር መለያየት በኋላ በጣም ደካማ ሆኖ ነው በሊጉ የተመለከተ የምንገኘው በስኩዴቶ ናፖሊን ይገጥማሉ ከሜዳቸው ውጭ። በጀርመን ቡንደስ ሊጋ እንደዚሁ የሚከናወን ጨዋታ አለ። ሄደንሄም ከቦሩሲያ ሞንችንግላድባች ጨዋታቸውን ያደርጋሉ። ኡግስቡርግ ከሃምቡርግ ፣ ቮልስቡርግ ከባየር ሊቨርኩሰን ይጫወታሉ። ቦሩሲያ ዶርተሙንድ ከስቱትጋርት ተጠባቂ መርሃ ግብር ነው። የሰባስቲያን ሆኔስ ስቱትጋርት በጣም ጥሩ የሚባል በተለይ ደግሞ የአንጀሎ ስቲለርን በዛው በክለባቸው ማቆየታቸው በጣም ትልቅ ውሳኔ ነበረ። ዶርትሙንድን ከሜዳቸው ውጭ ገጥማሉ። ባየር ሙኒክ ባሊያንዝ አሬና እንደዚሁ ከፍራይቡርግ ሌላኛው ጨዋታ ነው። ሙኒክ በጣም አስፈሪ ክለብ ሆኖ ዘልቋል። በቡንደስ ሊጋው የሚገዳደረው ክለብ ያለ አይመስልም። የቪሴን ኮምፓኒው ስብስብ በጣም የተሟላ ክለብ ሆኖ ተመልክተነዋል። ኮሎን ከኤንትራክት ፍራንክፉርት ሌላኛው የለተቀዳሚ ቡንደስ ሊጋ የጨዋታ መርሃግብር ነው። በዚህ መንገድ የአውሮፓ ሊጎች ቀጥለው ከኢንተርናሽናል ብሬክ መልስ የሚከናወኑ ነው የሚሆነው። የዕለት ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጋር ጊዜን አሳልፍ ያለውኝ አብራችሁን ስለነበራችሁ ጅከልብ አድርገን እናመሰግናለን። ሰናይ ጊዜን ተመኘን።